እስክንድር ነጋ ዘመነ ካሴን እንዳስጠነቀቀው ተሰማም። ለመሆኑ እስክንድር ነጋ አርበኛ ዘመነ ካሴን ለምን አስጠነቀቀው? በቆይታችንም ተጨማሪ መረጃዎችን ማስደምጣችኋለሁ። ከሽዋ ብሎም ደግሞ ከአማራ ክልል ሙሉ ጦሩን ወደ አማራ ፋኖ ህዝባዊ ድርጅት ጭምር እንዲያቀላቅል ማስጠንቀቃም ሰጡታል ነው የተባለው። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደምጣችኋለሁ። የሀያ ሰዓት አበይት የአውደውጊያ ውጊያ መረጃዎችም በእጃችን ይገኛሉ። በቆታችን ማስደመጣችኋለው በሞርተር ጥቃት በርካታ ነጿንም ኢላማ ውስጥ ተመተዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በለተ ሮብ ቀን ሰኔ 18 2017 ዓ ምት በመረጃ ሳቴ እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችንም በቆይታችን አስደምጣችኋለሁ። አብራችሁ የቆዩ። ወደ መረጃዎች ማለፍኩኝ፣ በቀዳሚነትም እስክንድር ነጋ አረበኛ ዘመነ ካሴን እንዳስጠነቀቀው መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና በእስክንድር ነጋ የሚዘወረው በተለይም ደግሞ በምክትማሙ የተመራ የሚገኘው የአማራ ፋኖ በሸዋ ጠቅላይ ግዛት እዝም ከፍተኛ የተባለ መጠነ ሰፊ ጥቃት በአማራ ፋኖ በሸዋ ላይ ጥቃቶችን ከከፈቱ ወራቶችም ተቆጥረዋል። ለመረጃ ምንጮቻችን ገለጻም ከሆነ በተለምዶ ደግሞ አርበኛ ዘመነ ካሴ ከአራቱም ክፍለ ግዛቶች የሚገኘው የአማራ ፋኖ ብሔራዊ ኃይል ውስጥ ያሉ የፋኖ አባላቶችንም ወደ ሸዋ ምድር ለመላክ ሐሳቤ እና አንዱ ደግሞ ድርጊቶችና ውሳኔ ስለመስጠቱ ጋር ተያይዞ ነው። እስክንድር ነጋ ይህ ነገር አዋጭ እንዳልሆነም ለማሳወቅ የሚወደደ የተባለው በዚህም እንደ መረጃ ምንጮቻችን ገለጻ ከሆነ እስክንድር ነጋ በዚህ ጉዳይ ላይ ብቻ ሳይሆንም የአማራ ፋኖ ብሔራዊ ውስጥ የሚገኘው ከፍተኛ አመራሮችን ጭምሮ ሁሉም አባላቶችም ወደ አማራ ፋኖ ሕዝባዊ ድርጅት እንዲቀላቀሉም ጭምር ጥሪ ስለማቅረቡ ሆነው መረጃዎችም የተሰሙትም። በዚህም እንደ መረጃ ምንጮቻችን ገለጻ ከሆነ እስክንድር ነጋ ለአርበኛ ዘመነ ካሴ ጥብቅ የሆነ ማስጠንቅቃን ጭምር እንደሰጠና ሌሌክ ያሰበውንም ጭምር ጦሩን ባለበት እንዲያስቀርም ጭምር ትዛዝ ሰጡታል ነው የተባለው። ከዚህ ጋር በተገናኘ በቀጣይ በመረጃ ሰዓት የሚጭምር ምን ሊፈጠር ይችላል ተጨማሪ ይኖረኛል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት የአውደ ውጊያ መረጃዎችም ከጎጃም የደረሱኝ መረጃዎች ላስደምጣችሁ። በትላንት ሁለት ከቀኑ አስር ሰዓት አባኮስ ብርጌድ የራዚ ቀበሌ የደፈጣ ጥቃት በመፈጸም በጥላት ላይ ጉዳት ማድረስ ምችሏል። በዚህም ደፍጣ በቁጥር ያልታወቀ የጥላት ልም ሞትና ቁስለኛ ተደርጓል። የአማራ ፋኖ ብሔራዊ ኃይል ጎጃም ቅጥና በጎጃም አገው ምድር ሶስተኛ ክፍለ ጦር የቤት ተወደዳ ያለመኮንን ብርጌድ ጥላት ላይ ታላቅ ድልን እንደተቀናጀ መረጃዎችም ተሰምተዋል። የጎጃም አገው ምድር ክፍለ ጦር የቤት ተወደዳ ያለመኮንን ብርጌድ ሰዓታትን በፈጀ አውደ ውጊው የማራፋ ነው። ብሔራዊ ኃይል በጎንደር ቅጥና አደዋ ክፍለ ጦር የንጋ ጮራ ብርጌድ በጋራ ከቁንዛላ ከተማ በቅርብ ርቀት ከምትገኘው ዳርፋት ዘቻ ላይ መሽጉ ያለውን ጠላት ላይም ዶፍ አውርደውበታል። የብልጽግና ጦር የሞቱበትን አስክሬን ለመለቃቀም ጭምር እንደ መረጃ ምንጮቻችን በከባድ መሰረት ሽፋን በመስጠትም ለማውጣትም ተገዷል። በዚህም ጋዜጠኛ የመከላከያ አባላት እስከ ወዲያኛው ኙ ሲገኙ አስራ አንድ አባላት ክፉኛ ቆስለውበታል። በትላንትናው ዕለት በሰከላ ወረዳ ጊሻ አባይ ከተማ ዙሪያ ባሉ ቀበሎች በወራሪ አይሌ ላይ የታፈኑ ነዋሪዎችም የጎን ብርግድ አስለቅቋል። በግዴታ ሰልፍ ተወጣላቸው በማለትም ከኮሌል ቀበሌ 34 ሳ 50 ሰፊ ጎደር ስልሳ አራት ነዋሪዎችን ከቤተ ክርስቲያን አፍኖ ወደ ሰከላ ጊሽ አባይ ከተማ ይዘው ሲንቀሳቀስ የነበረው ኃይልም የጊዮን ብርጌድ አናብሶች አባ ጊሽ ሻለቃ፣ ግትም ሻለቃ፣ ሀይል አድማሱ ሻለቃ በአንድ ላይ ጥምረት በመፍጠር ጥላት ላይ መብረቀው ጥቃት በመሰንዘር ነው 144 ነጽዋኖችን ያስለቀቁትም ከጅቤ በመውጣትም በትናንትናው እለት የአማራ ፋኖ ብሔራዊ በጎጃም ቀጥና የአዲስ አለማየሁ ሰባተኛ ክፍለ ጦር አብርጃት ብርግድን ከነሙሉ የተቀላቀለው በርካቶችም ተሰምቷል። የበረኛው ቀስት ዳመና ብርግድ በጮገድ ገደርባ በገነት ቅብሌ ህዝብን በመሰብሰብ የጨፍጫፊውን የጨፍ ጫፍውን ስርዓትን ጭምር ለማወገዝም እንደቻሉ የመረጃ ምንጮች መረጃ አካፍለናል። መረጃ ወሎ በአውደ ውጊያ ሽንፈት እየገጠመ ያለው የፋሽቱ አገዛዝ ንጽኔን ለማድረግ ተኩስ መክፈቱን አጠናክረው መቀጥሏል። የጌሪ ነው ባለሸርጡ ክፍለ ጦር በትላንትናነት ምሽቱን ግርና ከተማን ሙሉ ለሙሉ መቆጣጠሩ ተከትሎ ጸረማራዊ ያገዘዙ ከምሽግ ወደ ከተማ ሞርተር በማስወንጨፍ በርካታ ነጽዋን ተመተዋል። በአጋጣሚ ሁሉ የአማራን ህዝብን ለማጥፋት አቅዶ እየሰራ ያለው የአብይ አህመድ የብልጽግና ወታደር በርካታ ነጽዋኖችን መጨፍጨፉን መቀጥሏል። በዚህ ከነበረበት ስራ ስራ ሰራዊት ካምፕ ወደ ከተማው በተወነጨፉ ሞርተር በርካታ የከተማ ነጽን መቁሰላቸውና በርካታ ህይወት ስለመጥፋቱም ተነግረዋል። ውድ የተከበራቸው የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት መደመጥ አለባቸው ብዬ ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ቀን።